ይህንን ቪዲዮ እስከ መጨረሻው እንድትሰሙት እፈልጋለሁ። እስከ መጨረሻው ከሰማችሁ በኋላ ከዛ በኋላ የፈለጋችሁትን መወሰን ትችላላችሁ። እስከ መጨረሻው ግን ስሙት። ባረክ ላሁ ፊኩም። ሰሞነኛ የተነሳ ነገር አለ። እኔ በነገራችን ላይ የሆነ ሰው ተነስቶ ሰላወራ ተነስቼ ማውራት ብዙም ጊዜ ደስ አይለኝም። ከአብዛኛው ሕዝብ ጋር ግር ማለትም ደስ አይለኝም። አብዛኛው ሰው እንደዛ ስለሆነ ማለት ነው። ግር ማለት በጣም ነው የሚያስጠላው፣ ግልጽ ነው። ነገር ግን አንዳንድ ጊዜ የሆነ ቦታ ላይ ማውራትና መናገር ያለባችሁ ቦታ ስላለ እኔም መናገር አለብኝ ብዬ ሰላም መንኩበትኝ መናገር እፈልጋለሁ። ሰሞኑን የተነሳ ነገር አለ። የተነሳው ነገር ምንድነው? ሴት ልጅ ማስተማር ትችላለች ወይስ አትችልም በሚለው በዚህ ዙሪያ ላይ ክርስቲያን ወገኖች ምስልምና ሴቶችን ጨቆኗን እያሉ ሴት ልጅ ማስተማር እንደማትችል አድርገው ሲያቀርቡ ተመልክቻለሁ። ቪዲዮዎቹን ቆራርጠው ማለት ነው። በመጀመሪያ ደረጃ ምንድነው ዝንጀሮ የራሷ መላጣ አይታያትም የሚል ነገር አለና፣ እናንተም መጀመሪያ የራሳችሁን መላጣ ድፈኑ እሺ፣ የራሳችሁን መላጣ ምንድነው ጸጉር አብቅሉበት መጀመሪያ አንደኛ ቆሮንቶስ ምዕራፍ 14

ህግ እንደሚል እንደሚል ደግሞ እንዲገዙ እንጂ እንዲናገሩ አልተፈቀደላቸውም። ምናለ ስለዚህ ተገዢ ባለሽን ተገዥ ቤትሽ ቁጭ ብለሽ እንጂ በፍጹም እንድትናገሪ አይፈቀድልሽም። ለሴት በማህበር መካከል መናገር ነውር ነውና ነውር ስለሆነ ምንም ሊማሩ ቢወዱ መማር እንኳን ከፈለግሽ በቤታቸው ባሎቻቸውን ይጠይቁ ብሏል። ስለዚህ ባላቸውን ጠይቁ። እሺ እዚህ መጥታችሁ እኛ ጋር አታውሩ፣ እናንተ ጋር እንድታወሩ በፍጹም አይፈቀድላችሁምና። ሲቀጥል ወደ ስልምና ስመጣ ስልምና አላ ስብሃነ ወተዓላ የሴት ልጅ አታስተምር ብሎ በሀዲስና በቁርአን የተነገረበት አንድም ቦታ ላይ የለም። ሲቀጥል ደግሞ አንድ የሚከለከል ቦታ የለም። በተቃራኒው የሚፈቀድበት ቦታ እንዳለ እኔ በማስረጃ እሰጣችኋለሁ። እንደዚሁም ብዙ ሙስሊም ወንድሞችና እህቶች የተወዛገባችኋል፣ የሴት ልጅ ድምፅ አውራ ነው አውራ ነው እባክሽ የሴት ድምፅ ምናምን እያላችሁ ታወራላችሁ። አንድ ቦታ ላይ የሴት ልጅ ድምፅ አውራ ነው እያለ የሚናገር የቁርአንም ሆነ የሀዲስ ማስረጃ የለም። ገጽ ነው። በሌለ ነገር አታውሩ። አሁን እኔ ቀጥታ ማመጣላችሁ ምንድነው የእንትኖች የመሻይኾችን ፈተዋ እራሱ አመጣላችኋለሁ። ሴት ልጅ በወንድ ፊት ማስቀ ማስተማር እንደምትችል በመጀመሪያ ደረጃ በመነገራችን ላይ ማለት ነው። እስልምና ሴት ልጅ አታስተምር አይልም። ማስተማር ትችላለች፣ ግልጽ ነው። ይህን ሁሉም ዓለሞች ይስማማሉ ማስተማር እንደምትችል። ነገር ግን ምንድን ነው ልዩነት ያለው ሲባል በወንድ ፊት ማስተማር ትችላለች ወይስ አትችልም በሚለው ላይ ነው። በዚህ ደግሞ ማስረጃው ከፍ የሚለው የትኛው ነው በሚለው ላይ ማስረጃ እናመጣለን። ሴት ልጅ ማስተማር እንደምትችል በመጀመሪያ ታላላቅ ሙሐዲሶች የነበሩት አንሻ ረዲላሁ አንሁ ጨምሮ እነ ፋጢማ እነ ታላላቅ ሰሃብያቶች ማለት ነው እነ ሙሰለማ ታላላቅ ሰሃባዎች ከነሱ ነው ሐዲስን የዘገቡት፣ ወደዚህ ወደኛ ያስተላለፉልን ከነሱ ዘግበው ነው እንጂ በምልክት ቋንቋ አይደለም የነገሯቸው። በዛን ሰዓት ግልጽ ነው፣ ሐዲስን በሚያስተላልፉ ሰዓት ሐዲስ የተላለፈልን ከሰሃባዎች ከታላላቅ ሐዲስ ሴቶች ነው። አንሻ ረዲላሁ ብቻ ከ2200 ሀያ ምናምን ሐዲስ አስተላልፋለች እነ እሙ ሰለማ እነ ፋጢማ ራዲ አላሁ ዓን እነ ኸዲጃ ራዲ አላሁ ዓን በጣም ብዙ ሰሃባዎች ሀዲስን አስተላልፈውልናል ስለዚህ እነሱ ያስተላለፉልን ደግሞ ለወንዶች ነው ወንዶች ሲያስተላልፉ ወደ ወንዶች ሲያስተላልፉ እነሱ ሀያ ስለሌላቸው አለም ሀያ የላቸው ምናምን እያላችሁ እዚህ ጋር የምታወሩት ሲቀጥል የተከለከለው ታዲያ ምንድን ነው ከተባለ ድምፅን ማለስለስ ነው። ለዚም አምላካችን አላህ ሱብሓነሁ ተዓላ በሱረቱ አሕዛብ መራፍ 33 ቁጥር 32 ላይ ያ ኒሳ አነቢይ እናንተ የነቢዩ ሚስቶች ሆይ ለስቱና ከአሓዲም ሚነ ኒሳ እናንተ ልክ እንደ ማንኛውም ሴቶች አይደላችሁም። እኒ ተቀይቱና አላህን የምትፈሩ ከሆነ ፈላ ተኽዳዕና ቢልቀውል በንግግራችሁ ድምፃችሁን አታለስልሱ አለ። ንግግራቸውን አይደለም እዚህ ጋ የከለከለው። ነገር ግን የከለከለው ነገር ምንድነው ከተባለ ድምፅን ማለስለስ ነው። ይብ ፈየጥማዕ ለዚ ፊ ቀልቢሂ መረብ፣ ከልቡ ላይ መረብ ወይም በሽታ ያለበት ሰው ሰለሚፈተን እንዳታለሰልሱ ድምፃችሁም ብሎ ነው እንጂ የከለከለው ወቁልና ቆውልን ማዕሩፋ እንደውም ምንድነው ያለው መልካም ንግግርን ተናገሩ ብሎ ነው የፈቀደ ተናገሩ በፍጹም አልከለከለንም። ግልጽ ነው። የአላህ መልእክተኛ ዓለይሂ ሰላቱ ሰላም በልቁ ዐኒ ወለው አያ ብለዋል። አንዲት ንግግር ከኔ ብትሆን አስተላልፉ ብለዋል። ስለዚህ እኔ ከጌታዬ የደረሰኝን ከመልእክተኛው ሰለላሁ ዓለይሂ ወሰለም የደረሰኝን እያንዳንዱን ነገር አስተላልፋለሁ። የሚከለከለኝ ምንም ነገር የለም። ያለ ማስረጃ ዝም ብላቸው አታውሩ። ሲቀጥል ደግሞ የምንድ ነው የመሸይኮችን ፈተዋ ቀጥ አስቀምጥላቸው። የእነ ሼህ ኢብን ባዝ ታላላቅ የሱና ኦለሞች፣ በነገራችን ላይ ኢብን ባዝን እንግዲህ ሁላቸውም ታውቁታላቸው ያስባሉ ስና እንከተላለን እያላቸው የምታወሩ ሰዎች ኢብኑ ባዝን አናቅም አትሉኝም። ስለዚህ የኢብኑ ባዝን ቀውል አመጣላችኋለሁ። ፈትዋውን እሱን እስከ መጨረሻው ሰምታችሁ እራሳችሁን ወይ ውቀሱ ወይም አስተካክሉ። በተጨማሪ አትሳደቡ። የምትሳደቡ ሰዎች መሳደብ በነገራችን ላይ የሙስሊም ባህል አይደለም። በጣም አስጠሊት የሆነ ነገር መሳደብ ነው። እናንተን አለ ሂዳ ይስጣችሁ፣ ነው የምላችሁ። አትሳደቡ የሆነ ነገር እንኳን ማስተማር ካለባችሁ ትክክል አይደለሽም እንኳን ብላችሁ ከተናገራችሁ ከስድል ይሄ ነገር ስህተት ነው ብላችሁ ሞግቱ። ያንን ነገር ለምትናገሩት ነገር ደግሞ ማስረጃ አቅርቡ። ያለማስረጃ ዝም ብሎ ሰዎችን ጀጅ ማድረግ ልክ ሰላልሆነ ማለት ነው። ይህን ነገር ሳላመንኩበት ነው እንጂ ዝም ብላችሁ እናንተ ግር ሰላላችሁ ተነስታችሁ እኔ ተነስቼ ግር ማለት ብዙ አልወድም። በጣም ነው የሚያስጠላኝ ነገር ማለት ነው። እና ሰሞኑን ደግሞ ደስ ይላል ድምፅሽ አምራ ምናምን እያላችሁት አብራችሁ ግር የምትሉ ወንዶች ብሎክ አድርጋችሁ ዞር ማለት ትችላላችሁ። እኔ ተከታተሉኝ ብዬ አልጠራኋችሁ አልጠራኋችሁም። ስለዚህ ፎሎዊን አንስታችሁ መሄድ ትችላላችሁ። እሺ እኔ ተከታተሉኝ አላልኩኝም። ድምፅ የሚፈተናችሁ ከሆነ